ነገሮችን ምረዳ ጥሩ ጠሩ ነገሮች ጎደኞች ብኖር አብርሃም ትዳሩ እንደዚህ አይረበሽም። ዛሬ እንደዚህ አይነት ጎደኛ ማለት ነው፣ እንደዚህ አይነት ጎደኛ ነው የሚያስፈልቀው። በቃ ማርክ ማለት ነው። ማርክ እውነተኛ ጎደኛና የእሱን ህይወት የሚፈልግ ነው። በቃ ማርክ ማለት ነው። ማርቆስ ይሄ ልጅም ዛሬ እግዚአብሔርን በቃ መናገር ያለበት ነገር ጥሩ ጥሩ ነገር፣ በቃ ተናገሬ ማለት ጥሩ ጥሩ ነገር ማለት ነው። ለምን የሆነ ነገር ተረዳ። ለሌሎቹ እዛ የሚያዋክቡ እዚህ የሚያዋክቡ እዚህ የሚያዋክቡ፣ እሱ ግን ተረድተዋል። የሆነ ነገር ተረድተዋል ማለት ነው። የተናገረ ነገር ሁሉ እውነት ነው፣ እውነት ነው፣ እውነት ነው። እግዚአብሔር እውነት ነው። ለምን እውነት ነው። በቃ እንደዚህ አይነት ጎደኛ ቢኖሪክ? ወይ እንደዚህ አይነት ጓደኛ ጋር ብትውል ማለት ነው። ም እንደዚህ አትበላሽ ማለት የራስን ህይወቱን ትመራል። ራስህን ማለት ነው። ይሄ ልጅ ማለት ነው። ይሄ ልጅ እየተናገረ ሴቶቹ አብርሃም ፌመስ ነው። አብርሃም ሚዲያ ላይ ይታወቃል፣ ታዋቂ ነው። እሱን ተጠቅሞ ሚዲያ ለመውጣት ይፈልጋሉ ስለዚህ ይፈልጋሉ ስለዚህ ነገር ደግሞ ትዳሩን ማበላሸት ይፈልጋሉ። አሌ ይህ እውነት ነው፣ እውነት አይደለም? እውነት ነው። አብርሃም ፌመስ ስለሆነ መጀመሪያ እየታሌ ከፍቅር ጋር ስሰራ ምናምን እየታሌ ሴቶች እየተሄዳችሁ ነው። በዛ ሰዓት አላደገም ነ የሚመስላችሁ? ወይ እንደዛ ድጋሜ እኮ አልተወለደም። በዛ ሰዓት አይታያችሁም በዛ ሰዓት ማለት ነው። ከፍቅር ጋር ሰራ ፍቅር ከሄደች በኋላ ትንሽ ሰርተዋል። በዛ ሰዓት ጊዜ ምናምን እየተሄዳችሁ ነው፣ አይታያችሁም። በዛ ሰዓት አሁን እንዴት ታያችሁ? ለምን ከሰውነቱ መውደድ ከነበረባችሁ፣ ሰውን በቃ መውደድ ከነበረባችሁ በዛ ሰዓት እየተነበራችሁ? አሁን እንኳን በዛ ሰዓት ነፂ፣ ራሱ አንድ ቀን ከሱ ጋር ሚዲያ ላይ ወታታቂ አጣቂም በቃ እሱ ከተጋባ ነው ነገሩን የጀመረችው ማለት ነው። ነፂ ራሱ ማለት ነው በዛ ሰዓት የት አለ። አንድ ቀን ሚዲያ ላይ አብረው ወታት አጣቅም ተቀርጾ ምናምን የተቀመጠ ቪዲዮ ነው እንጂ እውነት ነው። ይሄ ልጅ ዛሬ የተናገረ ሁሉ አፌ አፌ ክበ ይባረክ፣ ተባረክ፣ አፌ ክባረክ እንደዛ ልክስክሳሞች በቃ ህይወት የሌላቸው ህይወቱ ማይፈልጉ መንደር የሚያድጉት መንደር ራሱ ይኔ እንጃ እንደና ቤተሰብ ውስጥ ሲያድጉ ሰው እንደዚህ በቃ አቃጣሪ ምኑ ምኑ ምኑም አይሆንም። ዛሬ ይሄ ልክ ትክክለኛውን ነገር ተናገር። ያው አስረዳት። ሩታ ራሱ ተረጋግታ እንዴት እንዳዳመጠኝ ሩታን በቃ የሚያረጋጋ ነገር አትፈልጉም አትፈልጉም እሷ የሚያረጋጋ ነገር ማድረግ አትፈልጉም፣ እንጂ ይሄ ልጅን እንዴት ተረጋግጣ እንደሰማች እንዴት ተረጋግጣ እንዳዳመጠች ሰምታችኋላ። በስርዓት በቃ በስራ ልጅቷ ስርዓት አጣ አይደለም፣ እናንተ ነው ልጅቷን ኦቨር የምታደርጉ እናንተ ናቸው። በቃ የሆነ ነገር ኃይለኝነት ኃይለኛ እንድትሆን እንድትናደድ በቃ ከዛ በኋላ የሆነ ነገር እንድታወጣ ነው የምታደርጉ እንጂ ይሄ ልጅን ባለፈው ከእናንተ ጋር መጥተዋላ ከና አብርሃም ጋር መጥተዋል። ዛሬ ሄዶ ቤቷ ገብታ አንካክተው ገብቶ አስቀምጣ በቃ በስራት በስራት ሰራት አለ መልክ አውርቶ ተገባቶ በቃ ሩታ እንደዚህ ነው የምትፈልቁ። አንደኛ አንድ ነገር ብላለች ሩታ እንደዛ መስራት ቢፈልጉ በማሆን መንገድ ሰርቶ እነሱም ሚዲያ ላይ ማውጣት ነው። በቃ እንዲሰሩ ለማድረግ ነው ብላለች። እውነት ነው አብርሃም። በቃ በቃ ማገዝ ደንብ ነው ማገዝ ማንኛውም ሰው አብርሃም ያግዛ ያሳድቃል። እግዚአብሔርን ስ ያሱ ሩታ ድሮ ከሩታ ጋር ለሰው ቻናል ሲከፍቱ ላችሁ በ ሀያ አራት ሰዓት ሀያ ምናምን በሀያ አራት ሰዓት የተናገሩትን ሙሙላ አሁን እኮ እየታለ እግዚአብሔርን በወሬ ራሱ በስንት በሁለት ሳምንት በሳምንት ራሱ አስር ሺህ አይሞላም የተናገረ ራሱ አይሞላም። ይህ ማለት እግዚአብሔርን ድሮ ለአብርሃም ለሰው ሲከፍት ማለት ነው ከሩት ጋር ሆኖ ቻናል ሲከፍትላቸው ለሰው ወዳው ያለን የተናገሬን በቃ የምሞሉት ማለት ነው። እግዚአብሔርን በሁለት በአንድ በሶስት ስልክ በሁለት ስልክ በሰው ስልክ ምናምን ሰብስክራይብ እያደረጉ ሊሄን ናል ነው ክብር ያለ ነው ለነሱ ማለት ነው። ይሄ ናሃል ማለት ነው ለነሱ ክብር አለን። ግን እነሱ እንደዛ አይደለም። አብርሃም የታለ ያውን ቻና ለሰው ስከብት ምንም አይንቀሳቀስም። ምንም ማለት ነው። ለምን ሰላም ሳሙኤል መንግስቱ ሰላም እና በቃ አግባብ ባለ ነገር ልጅቷን እንደዚህ ብታናግሩ በአብርሃም ብቻውን ሁልጊዜ ብቻውን ሄዶ አለምንም ንክኪ ማፍጠር ብቻውን ሄዶ እግዚአብሔር እኔ እንጃ ነገ ራሱ አይጸጽትም ወይ እነኚህ ሰዎች መታረቃቸው አልቃል ግን እርስ በርስ ጠባሳ ባይጣጣሉ ደስለን እቺ ልጅ ዘጠኝ ወር ሙሉ ዘጠኝ ወር ሙሉ እንደዚህ ተሰቃይታ ሳለፈች አሁን የራሱ ወልዳ ደግሞ ብታው ምን አለ ብተው ራሱ አብርሃም የአንተ ቪዲዮ እሷን መቅረጽ ብታው ራሱ ምን ችግር አለ ብታውክ በእውነት ለእሷ የምታስብ ከሆነ ነገ ለልጅ እናት ታስፈልጋለች ለልጄ ብዬ ብታስብ ኖሮ ምን አለ እሱ በቃ እሷ ጋር ሄደ ለመቅረጽ ብቀረብ ቢቀርብን ማለት ነው። ልጅቷ እንድትናደድ የሆነ ነገር እንድትሆን የሆነ ነገር እርምጃ የምታደርግ ምንድን ነው? ይሄው ደህና ሰው ሄዶ ሲያናግርታል ልጅቷ በደህና ታናግራለች። ማትፈልጋቸው ሰው ሲሄድልህ ልጅቷ ነብር ትሆናለች፣ እብድ ትሆናለች። ልጅቷ ታሳብዱት እናንተ ናችሁ እንጂ እብድ ይሆን አይደለችም፣ እናውቃለን። ሊቀጥል ከትላንትና ሩት በእኔ ፍቅር መስጠት እንዴት እንደሆነ ክብር እንዴት እንደ አንቺ አይደለም ክብር እና ቃል ሩታ እንዴት ፍቅር መስጠት እንዳለበት ባዶ ሲሆን እንዴት እንትን አንከባክባ ከደናሙድ ከሱ ደናሙድ ውስጥ ገብቷል። ምን ውስጥ ገባ? እኔነኛ ወጣው ምናም ትላለች። ምንም ደናሙድ ውስጥ አልገባም። በዛ ሰዓት እኮ አብርሃም በጣም ሁሉም ሰው የሆነ ነገ እሱ ራሱ በአፉ መሰከረ፣ በሚዲያ መሰከረላት ማለት ነው ሲሆን ሲሆን ሄዳ አውጥታ ማለት ነው እቺ ልጅ ይሄ ሰው ምናለ ምንም የለም፣ ምናለ ብቻ ፍቅር ብቻ ሳታ ፍቅር ብቻ ፈልቃ ማለት ነው። ከፍቅር መስጠት እንዴት እንደሆነ አሳይታ እግዚአብሔርን አብርሃም እንደዚህ ራሱ ሰዎች እንትን ማለት እንትን ማለት ከጀመረ እሱ አሳይታ ፍቅር ምን እንደሆነ በቃ ከፍራቻ ሁሉ ይፈራል እኮ አብርሃም። መጀመሪያ ከፍራቻ ሁሉ እንዲወጣ ነጥቀው አምጥታ ዛሬ ደግሞ እኔ ላሳይሽ ምናምን ትላለሽ። አንቺም ደግሞ አንቺ ራሱ አታውቅም። አንቺ ዛሬ ፌመስ ሲሆን እንደዚህ ሊያሳይ ሁንዱም ሰው አይል ሊጣልበት ነው ምትመጪ፣ ነገ ትሄጃለሽ። ስለዚህ አብርሃም በእውነት ልብ ካልክ ማለት ነው እኔ ልብ ካልክ አይምሮክ ደህና ከሆነ ሰላም የምትሰጥ ከሆነ ልጅ እንዲያድግ ሁልጊዜ እንደ ባህዳ ሄዴ ልጅህም እሷ እያለችው ሁልጊዜ መጥቶ ልጁን ማገኘት ይችላል። አንተ ሁልጊዜ እንደ በሃዳ እንደ የሆነ ነገር ልጅህን ሄደ ስታይ አይረብሽም፣ አይከብድህም። አሁን የምታስብለን ነገር የለም። አታው በቃ ታው ያለችውን እስቲ አንድ ሳምንት ወይ ሁለት ሳምንት አትሞትም። በዛ ሰዓት የሆነ ነገር እየሰራች ችግር የለም። ተዉና እሷን በሰላማዊ መንገድ እንደዚህ ባዶ ሆነ ለስለስ ሆነ ማለት ነው። አምቴም እብድ እሷም እብድ ሳትሆን ለስለስ ሆነ አውራት ልጅቷ ትመለሳለች። ማትመለስበት ምክንያት የለም። ከምአንተ ሄርሜላ፣ ከህይወታችሁ ወጣለሁ ስትል ሩታ ሄደን እናናግርና ሄደን እናናግርና ከእኛ ጋር ትሆኛለች። ለምን ከህይወት የተወጣለች ቢነ አለቀስኪ ያለቅ ልጅቷ እንዴት ትሆናለች? አንተ መወሰን አትችልም። መወሰን ምትችል ሰው አይደለም። ሴት ልጅ ደግሞ ወንድ ልጅን መወሰን እራሱን ማስከበር እንዳለበት ትፈልጋለች። በቃ ማንኛውም ሴት ራሱን ማስከበር የሚችል ትፈልግ ወንድም፣ እንደዛ ራሷን የምታስከብር፣ ባሉን የምታስከብር፣ ቤቱን የምታከብር ሴት ይፈልጋል። ስለዚህ ልጅቷንም አበላሻችሁ። በእውነት ሩታ ተበላሽተና ማለት አሁን እኮ እልከኛ ሆነች የሆነ ነገር ሆነች ሩታን በእንደዚህ ያንን ነገር አናውቅም። እናንተ ናችሁ በቃ ሰውን ክፉ የሆነ ነገር በቃ እንዲሆን የምታደርጉ ማለት ነው። ስለዚህ በእውነት በእውነት አብርሃም ወደ ራስክ ተመልሰክ፣ ወደ ራስክ ካስበህ ቤትን አስቤ አሁን የምታስብለት የምኖሩለት ሰው አለ ብሌ ሁሉንም ነገር ትቴ በቃ ይቅርብኝ ከዚ በፊት አንቴ ከዚህ በፊት ያጠፋ ሁሉ ይቅርበኝ ብለሽ ቅርታ ብትጠይቅ እቺ ልጅ ቅርታ ማታደርግልህ ነገር የለም። አንቴ ግን የበፊቱን በፊቱን ማንሳት ሳይሆን በፊቱን እንደ በፊቱ አሁንም ዚ በቃ ያስፈራል እኮ ማንኛውም ሰው፣ የሆነ ሰው ትላንትና በድሏችሁ ደግሞ እሱን ይቅር ብለኝ ነገ ይበድለኛል ብላችሁ ስለምታስቡ፣ እኔም ቢሆን እንደዛ ነው ስለምታስቡ ያኛን ነገር ማድረግ ትፈራላችሁ፣ ማድረግ ትፈራላችሁ። በቃ ነገ የሚበድልኝ ይሆናል፣ ነገም እንደዛ ነገር ሊመለስ ይሆናል፣ ከልቡ ላይሆን ይችላል። ፍራቻ ነው፣ በፍራቻ ነው የምትኖሩ እሱን ችግር መንጠቅ ካልቻለ ማለት ነው። ስለዚህ አብርሃም ደግሞ ስራና ስራና ፌመስ ሄሊኮፕተር ሚኑኒ ጄቲ መግዛት ብቻ ነው የሚያስበው። የሰው ልጅ ደግሞ መጨመራ ሰላም ይበልጥ ነገር የለም ሰላም ቤቱ ሰላም ሲሆን ሁሉም ነገር ተከትሎ ይመጣል። ተከትሎ እናንተ በሰላማዊ መንገድ ሲሰሩ ጊዜ ቪዲዮዎቹ እንዴት እንደምታይ ቪዲዮዎቹ እንዴት እንደምታይ ሰው ራሱ ወድ የሚቀባበል ማለት ነው። ስለዚህ ሰላም በሁሉም ነገር ይበልጣል። እናንተ ሰላም ስትሆኑ ሁሉም ነገር ተካትሎ ይመጣል። ፈጣሪ በልጅ በርካቸው፣ በትዳር ባርካቸው። ሁሉም ምንም ያጣችሁ ነገር የለም ሲጀመር ማለት ነው። እግዚአብሔር ምንም ያጣችሁ ነገር የለም። አብርሃም ከሁለትም ሶስት መኪና ላይ ደረሰ። አንደኛ መኪና ትንሽ ገዛ፣ ከዛም መኪና አሁንም ገዛ፣ ከዛ አሁንም ለእሷ መኪና ገዛ። ስለሌሎችም ብሎ አብርሃም ለፍቶ መኪና የሚገዛ ምናምን እሷ መለፋችም አብርሃም ምነዳ መኪና እሷም እኮ እንትን አለበት እኮ የእሷም እጅ አለበት እኮ እኩል ለፍታ ነው፣ እኩል ለፍታ አይደለም እንዴ? ስለዚህ አሁንም ገዝቶ ብሰጥለት ራሱ ማለት ነው እሷ የለፋችበት ነው የመለሰለት፣ እንጂ ሌላ ነገር አይደለም። በቃ እሱ አይለፋችው ነገር ነው። ስለዚህ ስለዚህ አብርሃም ብትመለስ ወደ ራሴ ትንሽ ብታስብ ብቻ ሆነ ብታስብ የጋጠገቢ ያለ ጎደኞች ቀፎ ውላ። ስለዚህ እንደዚህ አይነት ጎደኞቹን ብሰማ፣ ይህ ድንባራም ጎደኞች፣ በቃ ተው፣ እንደዚህ አርጌ እንደዚህ ውጣ እንደዚህ ቅባ ሀይ ሰላማችሁ ብዛ። ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋል።